ኤቢ የሚያደርገውን ነገር አጭ እንደምታዩት እኔ የኤቢ እህት ነኝና ማስተካከል ያለብኝ ነገሮች እንዳስተካከልና ብዙ ነገሮችን ታግሼ ይስተካከላል ብዬ ጠብቄ እና ላስተካክል ነው የመጣሁት። ከተሳካልኝ ሚስቱን ይዞ ሊሄድ ነው የመጣሁት ልጁንና ሚስቱን። እና ፋዘር ደግሞ ያለበት ሁኔታ ጥሩ ስላልሆነ ፋዘርንም ደግሞ ይዞ ሊሄድ ነው የመጣሁት። ምክንያቱም ፋዘር በሱ ምክንያት በጣም እየተጎዳ ነው ያለው። እሱም ደግሞ ምንም እንደማያደርገው ስለሚያውቅ ነው ይሄን ሁሉ ነገር እያደረገ ያለውና ፋዘርንም ይዤ ሊሄድ እና ሚስቱንና ልጁን ይዤ እሄዳለሁ። ዛሬ የተገኘሁት ለዛ ነው። ኤቢ የሚያደርገው ነገር በጣም እያናደደኝ ስለሆነ ነው እዚህ ድረስ ልመጣ ስራዬን ትቼ ብዙ ነገሮችን ትቼ የመጣሁት። እሱ እያደረገ ያለው ነገር እንኳን ለቤተሰቡ ይቅርና ለሚስቱም ለልጁም እየሆነ አይደለም። ልጁ እንኳን ቢያንስ ባለበት ሁኔታ እሱን እንኳን መያዝ አልቻለም። እና ሚስቱን በጣም እያሰቃየ፣ ይሄ መሆን የለበትም። እንደ አንድ አባወራ የሚጠበቅ ነገር አይደለም እያደረገ ያለው እና እኔ በጣም ተሰምቶኝ ነው የመጣሁት እና እሱን ይዤ ልጁንም ይዤ ሂጄ ሚስቱንም ይዤ ሂጄ እስኪ የሚሆነውን ነገር ለማየት ነው እሱን በጣም መቅጣት ስለምፈልግ ማለት ነው። ምክንያቱም እያረገ ያለው ነገር ለፋዘርም አሁን ለአባታችንም እያረገ ያለው ነገር በጣም እያበሳጨው ስለሆነ እሱንም በሽታ ላይ እየጣለው ስለሆነ ሌላ ነገር ከሚፈጠረው እሱን ይዤ ለመሄድ ነው የመጣወት። ፋዘርንም እሺ ካለኝ ይዤ እሄዳለው። እና ንም ጸባይ ስለሚያውቅ ቢ ለዛ ነው ብዙም የማይሰማው ብዙም ትግል የሌለው ማለት እሱ ሲመጣ ምናም የማይደነግጠው ለዛ ነው ምክንያቱም ኤቢ የፋዘርን ጸባይ ያውቃል። ምንም እንደማይለው ያውቃል። ለዛ ነው የሁሉ ነገር እየተፈጠረ ያለው። ፋዘር መጥቶ ምንም የፈጠረው ነገር የለም እና አሁን ላይ ቢያንስ የሆነ ነገር እንኳን እንዲሆን ልጁና ሚስቱን ዞር አድርጎ እሱን ማየት እንዲስተካከል ማድረግ ብችል ብዬ ነው የመጣሁት። ብዙ ነገሮችን ትቼ የመጣሁት ለዛ ነው እና ጸባዩም የኤቢ ጸባይም በጣም ከባድ ነው እና ደግሞ በፊትም ፋዘር እና እሱ ስለሚተዋወቁ ማለት በጣም ስለሚያውቀው የእሱን ባህሪ ፋዘርንም እንደማይሰማው በፊትም ስለምናውቅ፣ አሁን በቃ እሷም እሺ ካለችኝ ነው እርግጠኛ አይደለው። ምክንያቱም ፋዘርም አድርጎት ስለነበረ የሞከረው ነገር ስለሆነ ድጋሚ እያደረኩ ያለሁት እሷም እሺ ካለችኝ ነው፣ ይዣት ልሄድ የመጣሁት እና ምክንያቱም እሷ ያው ትዳር ነው ትዳሯን መጠበቅ ስላለባት እሷም ሽላትለኝ ትችላለች። ሽካለችኝ ከተሳካልኝ አሁን ወደ ቤት እንሄድና እሷንም አውራትና ለብቻዋ ከተስማማች እዣት ለመሄድ እንደምንም አስገድጃትም ቢሆን ተጭኛትም ቢሆን እንድንሄድ አደርጋለሁ እና ወደ ቤት ከፎቶ ላይ ባየው መልክ ግርማ ሞገስህ

ይበሉ፣ ሰላም ነው እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። እና ሰላም ምንም ምን ተንሳቲ ሰት ነገር መጣውኛ ሰላም ነው አባ፣ እንዴና ማሮሽ ነው እና አባ፣ እንደዚህ ጉዳይ በምንድን ነው የመጣሽው? ማሮሽ ሰፈር ሰላም ነው አባ? ምንም እኮ የተስተካከለ ነገር የለም። አስተካካሪ ኢንተስፋ አርጌ እኮ ከነገ ዛሬ ይሻላል ነው ነገር፣ ምንም አዲስ ነገር እኮ የተፈጠረ ነገር የለም። ለዛ ነው አባይ መጣው፣ እነሱ እንደ በዚህ ነው። እሺ አባኮ፣ እኔ ኮ ምንም እየተስተካከለል አይደለም። እኔ ኮ ላስተካከልኝ ነው የመጣሁት። የተፈጠረውን ነገር ኮ እያየሁ ነው። እኔ ሁሉ ነገር አይቻለሁ፣ ግን ምንም ነገር አዲስ ነገር የተፈጠረ ነገር የለም። ይሄ ተው ሰዓት ልጅ ኮ የሚስተካከል ልጅ ነው ወይ በዚህ ሰዓት የሚስተካከል ነው? እኛ ኮ የታገል ነው ያለ ነው ከነገ ዛሬ፣ ግን እዚህ ጥቂት ያለው አንቺም ደግሞ አልፎ ተርፈሽ መጣሽ እዚህ አዎ አባ፣ እኔ አንተም ብዬ ነው አይመጣው። አንተ ደግሞ ሌላ ነገር ላይ እንድትወድቅ አልፈልግም። ሌላ ነገር ሌላ በሽታ ላይ ሊጥል ነው ይሄ ልጅ ማለት ነው። አንተ ምንም እንደማትለው ያውቃል። ለዛ ነው አንተም ደግሞ ምንም የፈጠርከው ነገር የለም። እኔ እኮ እሱም ብሎኛል። ለዚህ ነው። ስለዚህ አሁን አንቺ የመጣሽበት ቀን ቤት እዚህ እኛ ሁላችን ያ እያተናመሳለ እኮ እሱ ነው። እኔ እኮ ታዲያ ይሄን ነገር እንዴ እንዲያ ያበቃ ነው የምፈልገው። እኔም እዛ ቁጭ ብዬ ምንም ነገር የማይፈጠር ከሆነ መጥቼ እንኳን የሆነ ነገር ላርግ እንጂ፣ አንተ ምንም አልተፈጠረም። አሁን እኔ ደግሞ መጣሁ፣ እናንተን ይዤ እሄዳለሁ። ለእኔ እኮ ያው እየታገልኩ አይደል? እሺ እሱ እንዴ እንዴት ለቃት ትሄዳለ? አይን አሁን እሱ መስተካከል የሚችለው እኮ እሷ ዞር ስትል ያኔ ይስተካከላል። እንደዛ ብዬሽ ነው የመጣሁት እኔ አሁን እንዴት እንዴት እንዴት እንዴት እኔ አሁን እኮ አሁን እኔ የመጣሁት በቃ ሁሉ ነገር አዘጋጅቼ ነው፣ መኪናም ይዤ ነው የመጣሁት። እናንተ ልውሰድ ነው የመጣሁት፣ ግዴታም መሄድ አለብን። አንቺም እሺ በይኝ። ይሄው ፋዘርም መጥቶ ነገር እያየሽ፣ እንዴት ነው አሁን ነገር አሁን መሄድ አለብን። ግድ የለሽም አ እና ነውራና አባ እዚሁን እኛ እናውራና እንመጣለን። እኔ የማስተካክለው ነገር ስላለ ነው። እና እኔ የምነግርሽ ነገር እሱ ሲጀመር እሱ የፋዘረን ፀባይ የአባን ፀባይ ስለሚያውቅ ነው። ይሄ ሁሉ ነገር እንደዚህ ሲፈጠር ዝም እያለ ያለው ይሄ ሁሉ ነገር ሲፈጠር መስተካከል ያልቻለው እሱ የሱን ፀባይ ስለሚያውቅ ነው። እኔ እሺ በይኝና እንሂድ። የሚስተካከለው አንቺም ልጁም ከሱ ዞር ስትሉ ነው የሚስተካከለው። እኔ የምር እርግጠኛ ሆኜ ነው እያወራሁሽ ያለሁት እና መስተካከል አለበት። ይሄ ነገር በዚህ መቀጠል የለበትም። አባም እዚህ መጥቶ በጣም ይኸው እንደምታዩ ነው አይደል? እዚህ መጥቶ የሆነ ያለው ነገር ልክ አይደለም። በቃ አንቺም እሺ በይኝና እዛ ይስተካከላል። አብረን ሄደን አባን እዛ አስቀምጠን መተን ደግሞ እናወረዋለን። እዛ መሄዱን ጠልቼ ወይም ማረፉን ጠልቼ አይደለም። እንደውም ከዚህ ግርግር ከዚህ ስሜት ሁላ መውጣት ይፈልጋለሁ። እዛ ሄጅ እረፍት ማድረግ ይፈልጋለሁ። ነገር ግን ይሄ ቤት ትቼ ወጣው ማለት ቤቱ አናገኘው አናገኘው ቀናህን እኔ ትቼ ብሄድ ብዙ ዋጋ ያስከፍለናል። ምንም አንድ ቃል አንደርስ። እንዴ ምን ማለት ነው? ማ ስለሆነ ነው እሱ እቃ ምናምን የምትይው አንዴ። ማ ስለሆነ ነው? አውቀዋለሁ በደንብ ነው የማውቀው። አባ ምንም ስለማይለው እኮ ነው ይኸው። ዝም ብሎ እዚህ ቁጭ ብሎ እኮ እሱ ምንም ያስተካከለው ነገር የለም። እኔ እርግጠኛ ስለሆንኩ ነው የመጣሁት ማለት ነው። እና መስተካከል ስላለበት አሁን አንቺ እሄዳለሁ፣ እሺ በይኝ። አንቺ ከናንዬ እውነት እኔ አስተካክለዋለሁ። እሱ ፋዘርን አይቶ ነው አሁን እንደዚህ ይሆን ያለው። ፋዘር ዞር ካለ እኔ እኔ ልኩን ሰጠዋለሁ። እኔ ማረገውን ስለማቅ ነው። እኔ አሁን እናንተን ይዤ እዛ አስቀምጬ መጥቼ የምሰራው ብዙ ነገር አለ የማስተካክለው ማለት ነው። እኛም እኮ ብዙ ተራም እንደነበረ እስከ ህግ ድረስ ሄደን እንደነበር ተቀየልሽ አይደል? በመሃል ሰዎች ገብተው ያንን ነገር እንዳናደርግ መልሰን ተቀደደ። ለዛ ነው አባ ዝም እኮ እሱ መጨከን ስላቃተው አይደል እንዴ? እኔ እኔ መጣሁት እሱ ላይ ጨክኖ ለህግ እንደማይሰጠው ስለሚያቅ ነው። እሱም እንደዚህ የልብ ልብ ይተሰማ እኔ እመኝ ያው እኔ አሁን እናንተን አድርሼ መጥቼ ለህግ ነው የምሰጠው። አባም ስላልጨከነበት እኔ ነኝ ለህግ የምሰጠው። አንቺ ብቻ እመኝ፣ መሄድ አለብን አሁን። ሄደሽ አንቺ እዛ ቁጭት ያለሽ፣ ችግር የለውም። እኔ ያለውን ነገር መጥቼ ሁሉን ነገር አስተካክላለሁ። እሱን ማ አሳልፌ የምሰጠው ለህግ ነው። ያኔ አስተካክላታል የምታስተካክልኝ ነገር ከሆነ እውነት ለሱ አሳልፈሽ ለህግ የምትሰጪው ነገር ከሆነ ችግር የለውም እኔ ለአንድ ቀን ለሁለት ቀን እዛ መሆን አላውቅም በቃ አንቺ ግን ነገሮች ካልተስተካከሉ እኔ ዛሬው ነው ተመልሼ ኧረ ይኸው በእኔ ታይ ሁሉን ነገር በእኔ ታይ እኔ እሱ ስለማይጨክንበት ነው ፋዘር ስለማይጨክን ነው አሁን እሱ እንደዚህ እየሆነ እኔ ሄጄ ለህግ ነው አሳልፌ የምሰጠው

አንተ መጨከን ስለማትችል ነው። አሁን ጨክኝ ነበር መጨረሻ። እንግዲያው አሁን ማይስተካከላታል። ይቀመጣል እንዳደራ ሰው፣ ደግም ሰራ ክፉም ሰራ፣ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ቀራ። ይቀመጣል እንዳደራ ሰው፣ ደግም ሰራ ክፉም ሰራ ሁሉን የጁን ያገኘዋል ቢቆይ እንጂ መችቀራ ለራስ ከቁረሱ ከርቷ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመ

ጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል።